ክርስቶስ ነገረ መስቀል ሲነገር አእምሮ ይጨነቃል፣ ሲታሰብ ለእኔ ብሎ ለሚረዳ ሰው ከክርስቶስ ፍቅር የበለጠ ነገር ስለሌለ አእምሮ ይነካል። ቅዱስ ጳውሎስም ተናግሮታል። ከክርስቶስ ፍቅር የሚለየኝ የለም ብሎ ያሉትን ጸዋቶ መከራዎች ዘርዝሮ በሮሜ መልእክቱ ምዕራፍ ስምንት ላይ ሲናገር ትዝ እያለው ነው። እና የክርስቶስ ነገረ መስቀል በተለይ በፍጹማኑ ዘንድ ፍጹምነት ባላቸው ሰዎች ዘንድ ሲገለጥና ሲታሰብ ያሉበትን ያስረሳል፣ የት እንዳሉ ያዘነጋል። የተቀበለው መከራ ሁሉም ለእኛ ብሎ ስለሆነ ለሰው ብሎ ስለሆነ ለሱ ቅንጣታህን ትንሽ ነገር ለሱ ተቀበለው መከራ መስቀል ሁሉ የሚጠቅመው ወይም ይሆናል የሚባል ነገር ስለሌለ ሙሉ በሙሉ ለሰው ልጆች ስለሆነ ለአዳምና ለይዋን መቸንከሩ የእኔ ነው፣ እኔ ራሴ እንደ መቸንከር ሲገረፍ እኔ እንደ መገረፍ ብሎ ከራሳቸው ጋር ሲያስገቡት ብዙ ቅዱሳን ሰውነታቸውን በአለንጋ፣ በቀጋ፣ በጅራፍ እየገረፉ እግራቸውን እየቸነከሩ አሳልፈውታል እና አቡነ ተክለ ሃይማኖት ጦር በፊት በኋላ በቀይ መገራ ዘርግተው ሌሎችም ቅዱሳን አበው እና ነገረ መስቀሉ ከሊቶስጥራ እስከ ቀራንዮ ድረስ ያሉት የአስራ አራት ምዕራፎች ጸዋቶ መከራዎች ሲታሰቡ ኢየሩሳሌም ላይ በዕለተ ዐርብ በዕለተ ስቅለት የተደረገው ነገር ሰማይንም ምድርንም ያስጨነቀ ሰማይንም ምድርንም ያሳዘነ ፀሐይ ጨረቃ ከዋክብትን ያሳዘነ ማቅ ያስለበሰ ምድር የያዘቻቸውን ተሸክመቻቸውን ፍጥረታት ለመሸከም አልችል ብላ ስትንቀጠቀጥ መቃብራት ተከፍተው አይባን ተፈትተው ሙታን ተነስተው የቤተ መቅደሱ መጋረጃ ተቀዶ ተከፍሎ ያችን ቀን ፍጡራን ሁሉ ሲያስባት ዛሬም ስትታሰብ በአንክሮ በተደሞ መላእክት ከሰማይ ወርደው በመስቀሉ ዙሪያ ቆሞ ዲያብሎስ ካሳውን ሲክስ በጌታ ላይ የፈጸመው ግፍ በአይሁድ አድሮ በይሁድ አድሮ ሲያሸጠው በአይሁድ አድሮ ሲያዘልፈው ሲያስቸነክረው፣ ሲያስደበድበው የዋለውን ሁሉ የመድኃኒዓለም ትዕግስቱ ያን ሁሉ ጽዋተ መከራ ታግሶ ሲቀበል ያደረገው የከፈለው መስዋዕትነት ከሊና በላይ ነው። እንኳን ለመናገር ለማሰብ ይከብዳል። ለማሰብ ሲታሰብ በአይነ ሊና ሲታሰብ ይከብዳል እና ከጲላጦስ አደባባይ ጀምሮ ታስሮበት ያደረው የፍልፍል አለት ወንበዴዎች የሚታሰሩበት ከፍተኛ ወንጀል የሰሩ ወንበዴዎች የሚታሰሩበት ነው። እዚያ ውስጥ ወዲያ ወዲህ የማያሰኝ ነው። እረኛውን ገድለዋለሁ መንጋዎቹ ይበተናሉ ብሎ ኤርምያስ የተናገረው ትንቢት ሐዋርያት ሲበተኑ እሱ ሲታሰር ኤርምያስ ከታሰረበት እስር ቤት ነው ጌታ የታሰረ። ትንቢተ ነቢያትን ለመፈጸም እዚያ ታስሮ ሲያድር ውስጡ ሲገቡ ጨለማ ነው ገደሉ በ ጣም ሲያስቡት ከህሊና በላይ ነው። እኔ በተለይ እዚያ ኢየሩሳሌም ያንን ሳየው በጣም ነበር የሚያስጨንቀኝ፣ በጣም ነው የሚያሳዝነኝ። ሁሉ በእጁ የተያዘ ሲሆን ሁሉም ማድረግ ሲችል ደኛው የእሱ ቤቱ የእሱ ሁሉ የእሱ ሲሆን ትዕግስቱ እዚያ ታስሮ ሲያድር ሰዓቱን የእስረኞቹን የእነ ጲላጦስን የዳኞቹን ፍርድ የዓለምን ማጥያት ተቀብሎ በቃኝ ልውጣ ሳይል እንዴት አክብሮ እንዳደረ ሲታይ በጣም ያሳዝናል። ከዚያ ወጥቶ ለጲላጦስ አደባባይ ልቶስጥራ ለፍርድ ቀረበ። ፍርዱ በሁለት አይነት ነው። ጲላጦስ ለመፍረድ ተቸግሮ ምንም አላገኘሁበትም እያለ ሲጨነቅ፣ አይሁድ ደግሞ እንደ ህጋችን ሊሞት ይገባዋል እያሉ ሲጮሁ፣ ሲጠይቀው ጲላጦስ አትናገርም ሲለው ዝም ተናገር እንጂ፣ አንተን እኮ ነው የሚከሱ እነዚህ ሁሉ እየጮኸ ነው፣ መልስ ስትለው ዝም። ሌሊት ከጨለማ ውስጥ ካደረው ታስሮ ካደረበት ትግስቱ ይልቅ ከጲላጦስ ፊት ማልዳ ቁሞ ያን ያህል ሲከሰስ አንድ ሰዓት፣ እንኳን አይኔ በደሌኛ አይደለሁም፣ ምንም ኃጢአት አልሰራሁም፣ እነዚህ የሚናገሩት ሐሰታቸው ነው ሳይል የተነገረውን ሁሉ የሚናገሩትን ሁሉ በትዕግስት በትግስት ሲቀበል፣ አርፍዶ ከነጋ በኋላ ፍርዱ ሲያልቅ ጲላጦስ ውሃ አስመጥቶ እጁን ሲታጠብ እኔ ንጹሕ ነኝ ከዚህ ሰው ደም እያለ ሲታጠብ፣ ምንም ሳይናገር መስቀሉን ክርስቶስ ራሱ ተሸክሞ ወደ ቀራንዮ ሲሄድ፣ የሶስተኛው ምዕራፍ ለመጀመሪያ ጊዜ መስቀሉ እንደተሸከመ የወደቀበት ነው። መስቀሉን እንደተሸከመ ወደቀ፣ ተነሳ። አራተኛው ምዕራፍ መየታችን ጋር የተያዩበት ነው። እየታችን ነገር መስቀል ሲነሳና እሱ ለታሩ ጽዋቱ መከራ ሲነገር መየታችን ትነሳለች። በተለይ የመየታችን ሀዘና ሀዘናና ልቅስዋ እዚያ ምዕራፍ አራት ተቦታው ላይ ሲደረስ የህዝቡ ብዛት ለማየት የአይሁድ ወታደሮች እና ዘበኞች ተመለሽ እያሉ ራሄ እንዳይፈጸም እሷ ስታለቅስ አይተው ሌሎቹ ልባቸው ራርቶ እሱን እንዳይተውት እሷን መመለስ ነበር አማራጫቸው። የእሷ ልቅሶ፣ የእሷ እንባ ሲወርድ ልጅና እናት ሊገናኙበት ያልቻሉባት ቀናት ያቺ ዕለተ አርብ ስትሳሰብ ልጄ ምንድነው? ወዳው በደሉ በሀገር ዳኛ የለም ወይ? ያለች በደለኝ ያልበደለ ምንም ያልሰራ ሰው እንዴት ይፈረድበታል? እንዴት ይታሰራል? እንዴት ይወቀሳል? እንዴት ይከሰሳል? ዳኛ የለም ወይ? ያለች የምትጠራ ነቢያትን ነበር። አምስተኛው የጲላጦስ ሚስት ቤት ነው። መስቀሉን ከሊቶስጥራ ተሸክሞ ወደ ቅራኔው በሚሄድበት ጊዜ እነ ጲላጦስ መኖሪያ ቤታቸው መንገዱ ዳር ነውና እሱ መስቀል ተሸክሞ በመካከል ላይ እየወደቀ እየተነሳ ሲሄድ አይታ ምንድን ነው ብላ ስጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት ሊሰቀል መስቀሉን ተሸክሞ እየሄደ ነው ሲነግሯት፣ እሷ ብዙ በዚያች ሌሊትም እሷ በሳት አለንጋ ስትገረፍ ጲላጦስ በአንገቱ ዘንዶ የተመጠበት ራእይ አይታ ሶስቱ ልጆቿ ተናግረው የሚያውቁት ለዚያ ባልሽ ወይ ወለት ንጹ ደም ለሚያስፈስስ ብለው ነግረዋት ልካበት ነበርና ያንን አይታ አምስተኛው ምዕራፍ ደጃፏ ላይ ደጃ ላይ መስቀሉን እንደተሸከመ ሲወድቅ ዳ የሚያነሳው በሌለበት ጊዜ አንስታ ቅፍ አድርጋ ደሙ እየፈሰሰ ወዙ እየፈሰሰ ቤቷ ከሳጥን ያስቀመጠችውን አዲስ ልብስ ወስዳ ላውን ወይም ወዙን በልብሱ አጠርግ አድርጋ ደሙና ወዙ እየፈሰሰ ከልብሷ ላይ እንዳለ ተቀርጾ ስዕል ሆኖ የመጀመሪያው የአዲስ ስዕል ለእሷ ነው የተቀረጸላት። የጲላጦስ ባለቤት አብሮ ቅላ ትባላለች። ሶስተኛው ምዕራፍ ስምኦን ቀሬናዊ ከበረሃ ውሎ ኋላ ሲመለስ መስቀል ተሸከም ብለውት መስቀል ያሸከሙበት ነው። ሰባተኛው ምዕራፍ ለሁለተኛ ጊዜ ወደቀበት ነው። ሲታይ በጣም ያስገርማል። ስምንተኛው ምዕራፍ ቅዱሳት አንስት መንገላታቱ እየበዛ ሲሄድ፣ ሲወድቅ፣ ሲንገላታ ሲያዩት ያደረገላቸው ታም በተለይም ከቅዱሳት አንስት ውስጥ ማርያም መግደላዊት ሰባት አጋንንት አድረጉባት ዘመን ሁሉ ጠልቷት ሰው ሁሉ አላስቀርባት ብሎ ከዚያ በኋላ ሀዳናት በኋላ እሱን እናት አባት አድርጋ ተከትላ ስለነበረ በተለይ እሷ አልቻለችም፣ ትጮህ ነበረ። ብዛት አስራ ሁለት አመት ደም ሲፈሳት የነበረችውም የልብሱን ዘርፍ ደሳ ተፈወሰችው። ልብሱን ገፈውት ስታይ ያ የተፈወሰችበት ልብስ መድኃኒቴ፣ መድኃኒቴ እያለች ታለቅስ ነበር። ስምንተኛው ምዕራፍ ላይ ዘወር ብሎ አዋልደ ኢየሩሳሌም ኢትብክያኒ እናንተ የኢየሩሳሌም ሴቶች ለእኔ አታልቅሱልኝ፣ ለእናንተና ለልጆቻቸው አልቅሱ። ዘመን ይመጣል ያልወለዱ መካኖች ያላጠቡጥቶች ዳን ክብራ ናቸው የሚሉበት ዘመን ስለሚመጣ በእኔ እንዲህ ያደረጉ በእናንተ መከራ ይመጣባቸዋል ና ለራሳቸው አልቅሱ ብሎ አቅማቸው በላይ የሆኑ ሁኖ የሚያስሙትን የሚያለቅሱትን ቅዱሳት አነስትን ያጸዳናበት ምዕራፍ ነው። ስምንተኛው ምዕራፍ ፣ ምክንያቱም ቸራ አምላክ ስለሆነ እኛን ለማዳን ስለሆነ ያን መስቀል ተሸክሞ የሚሄድ ያን ጊዜ እንኳን ያን ያህል መከራ እየተቀበለ ሐዘንተኞቹን ችግረኞቹን የሚያለቅሱትን ቸላል አላቸው። ዘጠነኛው ምዕራፍ ለሶስተኛ ጊዜ ወደቀበት ነው። አስረኛው በሩ ወደ ቅራኔው ሊገባ ዛሬ ኢትዮጵያ ርስት ለንግስ ሳባ ሶሎሞን የሰጣት እዚያ ላይ የወረደበት ነው። አስራ አንደኛው ቀራኔው ደረሰ፣ መስቀሉን አወርዶ እረፍት አላገኘም። ልብሱን እጣ የተጣጣሉበት አስራ አንደኛው ምራፍ ነው። ዳዊት ልብሴን ገፈፉኝ፣ በቀሚጤም ላይ እጣ ተጣጣሉ ብሎ የተናገረው ትንቢት ፈጸም ዘንድ መጎናጸፊያውንም አራት ክፍል አድርገው የተጣጣሉበት ነው። አስራ ሁለተኛው የተቸነከረበት ነው። ያን የተሸከመውን መስቀል አጋድመው እሱን እዚያ ላይ አስተኝተው እጁን እና እግሩን ግራ ቀኝ እጁን መስቀሉ እንዲደርስ እየጎተቱ እዚያ ላይ ይቸነከሩት፣ አስተኝተው አጋድመው በአምስት ቅንዋት፣ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ በአምስት ቅንዋት ሁለቱን ከግራ ቀኝ እጁ ሁለቱን ከግራ ቀኝ እግሩ አንዱን ከደረቱ እግሩን ደርበው ነው የቸነከሩት። ስቁረቱ ይቆጠራል፣ የራሱም ከሆነ የራሱ ይቆጠራል። አስራ ሶስተኛው ምዕራፍ ስቅለቱ ነው። እዚያ በኋላ መስቀሉን አቆሙት ቀራ ጥሉ ተነስቶ በቆመበት ጊዜ ስድስት ሰዓት ሲሆን ክልተ ጽራስ እስከ ቅራኔው ድረስ ያለው ጸዋትወ መከራ በመስቀል ሲ ተካተተ። በዚህ ጊዜ መስቀሉን ብድቅ አድርገው እሱን እንዳለ እንዳይናወጽባቸው ነው በችንካር የነከሩት። በዚህ ጊዜ ሰማይ የተጨነቀች በዚህ ሰዓት ነበር። ስድስት ሰዓት ላይ ፀሐይም ለማየት ለማሳየት ብርሃኗን ከለከለች። ጨረቃ እንደመሰለች ከዋክብትን ረገፉ። በዚህ ጊዜ አለም በሙሉ በጠቅላላ ጨለማ ሆነ። ያን ጊዜ አምላክነቱን በመጠኑ ገለጠላቸው ማሳወቃቸው። እስከዚያ ድረስ ትዕግስት አትግረፉኝ፣ አትደብድቡኝ አላለም። የተነገረው ትንቢት፣ የተቆጠረው ሰው ይፈጸም ዘንድ እዚያ ሰዓት ግን ራቁቱን አድርገው ልብሱንም ተጣጣጥለው ሲገርፉት እስኪ ብርሃንና ጨለማን የሚለይ ማን ነው? የአይሁድ ንጉስ የአይሁድ ንጉሳችሁን ልስቀለው ሲላቸው ጵላጦስ አልሆነ፣ ንጉስ ዘን በለ ቄሳር፣ ከቄሳር በቀር ሌላ ንጉስ የለንም ብለው ነበርና መንግስቱን ገለጠ። ያን ጊዜ በስድስት ሰዓት ፀሐይ እና ጨረቃ ፀሐይ ጨለማ ስትሆን፣ አለም ጨለማ ሆነ። አይሁድም እጃቸው እንዳለ በኃጢአት ውስጥ በጨለማ ውስጥ በገሃንም ትኖራላችሁ ሲል፣ ንስሐ ካልገባችሁ ጨለማ ውስጥ ትኖራላችሁ ሲል በቁማቸው በስጋቸው ጨለማ አመጣ። ሚስጢርም ነው። ሚስጢር እስከ ወደሙ ነው። እስከ ወደሙ በምስጢር ነው እንጂ በግልጽ አይደለም። እንደሌሎቹ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲቀደስ መንጦላይቱ እንደተጋረደ በምስጢር የሚደረገውም ያው ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ ስለሆነ ያ የሚስጢሩ አካሉ በጨለማ ስለተሸፈነ እንዳይታይ። ለዚህ ነው ምስጭር ጭምር ነው። እዚያ በኋላ እስከ ስድስት ከዘጠኝ ጨለማ ሆነ አረፈ። ያ ሲገርፉትም ሲቸነክሩትም ሲሉት የነበሩት ጨለማው ስለገባ መስራት አልተቻለም። እዚያ በኋላ አምላክነቱን ገለጠ አምላክ ነኝ። ለዚያ በኋላ ዘጠኝ ሰዓት ነፍሳትን ከሲኦል አወጣ። በአስራ አንድ ሰዓት የመጨረሻው አስራ አራተኛው ምዕራፍ ግንዘቱ ነው። ዮሴፍና ኒቆዲሞስ መጥቶ ገነሱት። ጎኑን በጦር ተወጋ፣ አምላክነቱን ገለጠ። ለውሀውን ለጥምቀታችን፣ ደሙን ለመጠጣችን ለእንጊኖስ ቀኝ ጎኑን በጦር ወጋው፣ ውሀና ደም ፈሰሰ። ምስጢረ ጥምቀትን ምስጢረ ቁርባንን ያን ጊዜ መሰረተል ሊቀ ካህናት ኢየሱስ ክርስቶስ መስቀሉን እንደመንበር አድርጎ ቀደሰ ዓለምን ከጎኑ በፈሰሰው ውሃ ጠመቀ። ከጎኑ በፈሰሰው ደመ ዓለም ተቀደሰ። አስራ አንድ ሰዓት ላይ ቀበሩት። እሱ ወደ መቃብር ሲወርድ አዳምና ይሆንን ከ ሲወል ከነ ልጆቻቸው ዘጠኝ ሰዓት አውጥቶ አስራ አንድ ሰዓት ገነት አገባቸው።

ተሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ